ሽን ዋኪን ዶክተር አብይ ይህን ጉዳይ ፊት ሁላችሁ። አዳማ ከተማ ላይ ምን ተፈጠረ? ማንም ያልጠበቀው ክስተት ኦርቶዶክስን ለማጥፋት ድብቅ ሴራ። ነፍሴ ዋጋ እግሬ ነች፣ ለነፍሴ ዋጋ እግሬ ነች። ሰላም ሰላም ውድ የዩቲዩብ ተመልካቾቼ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንዲጀምሩት በሉል እግዚአብሔር ስም ጠይቃለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ ያደረጋችሁ የደሉታን የጫናችሁ እንደምታበረታቱን ተስፋ እናደርጋለን። ወቅታዊን አዳዲስ መረጃ ቅድስት ቤተክርስቲያናችንን በተመለከተ ዛሬም ይዘንላችሁ መጥተናል ማለት ነው። እስቲ ወደ መጀመሪያው ቪዲዮ እንግባ። እንዴት ይመራል እንዴት ይሰለቻል ሁሌ በሀዘን ዜና ሁሌ በእስር ዜና ሁሌ በርስ ነጠቃ ዙሪያ መምጣት በጣም ነው የሚሰለቸው። የተዋዱ ልጆች እባካችሁን፣ እባካችን የእናንተ ግዴታ ይህን ቪዲዮ ኮፒሊንግ ሼሪ ፖስት እያረጋችሁ ለሚመለከተው አካል ማድረስ ነው። አሁንም የማይመሽ ቦታ ገዳም ነው ያለሁት ነገር ግን አእምሮ የረፍት ሊያገኝ አልቻለም። የሚላክን ሊንቮይሶች በጣም የሚያሳዝኑ የአባቶች ድምፅ ነው። እስኪ ተመልከቱት ይሄን ድምፅ ኮፒሊንግ ሼር ሪፖስት እያደረጋችሁ እስከ መጨረሻው ድረስ ይሄን ድምፅ ተመልከቱት። ለቤተ ክርስቲያን ላይ ወረደው ማንሳት እኔ ወደዚህ ነው ብላችሁ ዳይዛ ባገር ነው እንደው በልጅነቴ በሕጻንነቴ በደው አድርጌ ነው ብዙ መከራ ተቀብዬ ያለው ግን ያው ግን ይከፍታ አባቶቻችን ለወጣቱ በጸለዩ እቺ ቅዱስ ቤተ ክርስቲያን ለመሪዎቻችን በጸለየች እንደዚህ አይነት ነገር ይገባታል። አሁንም ካራ ጊዮርጊስ ላይ አዲስ አበባ ላይ የሚደረገውን ነገር እቃወማለሁ። የተለያዩ ማስፈራሪያዎች የተለያዩ ዛቻዎች እየደረሱኝ ይገኛሉ። ነገር ግን ማዕተቤን ያረኩት እግሬ ላይ ወይም እጄ ላይ አይደለም አንገቴ ላይ ነው። እስከ ሞት ድረስ ለመታመን ልጆችሽ በሃይማኖት ጸኑ ሞትንም ሳይፈሩ ስለ ኦርቶዶክስ ተዋህዶ ባለም መሰከሩ። ይታወስ ቅዱስ ስማቸው ይዘከር ሰማዕትነታቸው። እነዛ የሊቢያ ሰማዕታት ምስክር ናቸው። እነዛ የሻሸመኔ ሰማዕታት ምስክር ናቸው። እባካቹን የቷዶ ልጆች ቤተክርስቲያናችንን ርስት እኛ ካላከበርንላት ማንም ሊያስከብርላት አይችልም። አሁንም ድምጽ ለቅዱስ ጊዮርጊስ ቤተክርስቲያን አሁንም ፍትህ እንጠይቃለን የቅዱስ ክርስቲያን እርስቷን እናስመልስ እናስከብር ለማለት ትፈልጋለሁ። ይሄን ድምጽ እንግዲህ ለዓለም አድርሱልኝ ኮመንት ላይ ኦርቶዶክስ ኦርቶዶክስ ኦርቶዶክስ እያላችሁ አጥለቅልቁልኝ። እባካችሁን እባካችሁን እኔንም ከጭንቀት ገላግሉኝ። ኮፒሊንግ ሼር ሪፖስት እያረጋችሁ ለዓለም አድርሱልን። በእውነቱ ይሰለቻል፣ በእውነቱ ይመራል። የተዋዶ ልጆች እወዳችኋለሁ። ቪዲዮን እንግዲህ እንደተመለከታችሁት ነው ማለት ነው። በተለያዩ ክልል ከተሞች ላይ ሲደረግ የነበረው የቤተ ክርስቲያን ይዞታ ወይም ርስት ነጠቃ ዛሬ በመዲናችን አዲስ አበባ ቀጥሏል ማለት ነው። ካራ አካባቢ የሚገኙ የሰማዕቱ ቅዱስ ጊዮርጊስን እንግዲህ አጥሩን እንግዲህ እየወሰዱ ይገኛሉ። ርስቱ የኔ ነው ብለው እስካሁ ደምረቱ ድረስ በመምጣት እንግዲህ የተለያዩ ሆዳቸው አምላካቸው የሆነባቸው ግለሰቦች እንግዲህ መጥተው ለመንጠቅ ተዘጋጅተዋል ማለት ነው። ይህም ቪዲዮ በመስራቴ ብዙ ማስፈራሪያ፣ ብዙ ዛቻዎች እየደረሱ ይገኛሉ። ነገር ግን ለቅዱስ ቤተክርስቲያን የትኛውን መስዋዕትነት ቢከፈል ትንሽ ነው። ምዕመኑም ህዝበ ክርስቲያኑም ከጎን እንደሚቆም ተስፋ አደርጋለሁ ማለት ነው። አሁንም እንግዲህ አባቶቻችን አጥንታቸውን ከስክሰው ደማቸውን አፍሰው እቺን አማናይት የሆነችውን ቅዱስ ቤተክርስቲያን ዛሬ እዚህ ደረጃ ላይ አድርሰውልናል። እኛ ግን ትውልዶቹ እንግዲህ ለትውልድ ለትውልድ ማስተላለፍ እየከበደን ይገኛል ማለት ነው። ኦርቶዶክሳኖች ሁላችንም እንንቃ። እንግዲህ እየተወሰደ ያለው ምድራዊ የእናትና የአባታችን ቤት ሳይሆን ሰማያዊ የሆነችው ቅዱስ ቤተክርስቲያን ነው ማለት ነው። ስለዚህ ይዞቷን እናስከበር ለማለት እፈልጋለሁ። አባቶቻችን እንግዲህ እንደምትመለከቱት ገዳሙን የራሱ በስልክ እንደዚህ እያለቀሱ ነው መልእክትን እየላኩልኝ የሚገኙና በጣም የሚያሳፍር ተግባር እየደረሰ እንደሆነ መመልከት ትችላላችሁ። ነገ እናንተን ቤት ነገ እኛን ቤት ነው የሚያንኳኳውና ሁላችንም ድምፅ እንሁን ለማለት እፈልጋለሁ። እስቲ ወደ ቀጣይ መረጃ እንለፍ። አዳማ ክልል ላይ እንግዲህ ኦርቶዶክስ ምመኑ ሆ ብሎ ወጥታል ማለት ነው። ምን ተፈጠረ የሚለውን እስቲ በቪዲዮ እንመልከት። እንኳን ደስ አላችሁ ሲጠበቅ የነበረው ቀን ደረሰ የአዳማ ቅድስት ኪዳነ ምረት ቤተ ክርስቲያን ዛሬና ነገ ይመረቃል በዚህም እንግዲህ ዛሬ ከስምንት ሰዓት ጀምሮ መርሃ ግብሩ የሚጀምር ሲሆን ሁላችሁም ኦርቶዶክሳውያን በአዳማ ቅድስት ኪዳነ ምረት ቤተ ክርስቲያን እንድትገኙ ዛሬ ግንቦት 15 ና ነገ ግንቦት 16 በአዳማ ቅድስት ኪዳነ ምረት ቤተ ክርስቲያን አይቀርም አተገቤ

እንግዲህ አዳማ ላይ የተፈጠረው ይሄን ማለት ነው። ይህን የምታዩት እንግዲህ ቤተክርስቲያን በዛሬው ዕለት እየተመረቀ ይገኛል ማለት ነው። ሁላችሁም ህዝበ ክርስቲያን እንኳን ደስ አላችሁ ለማለት ፈልጋለሁ። እንግዲህ በአራቱ መቅጣጫ ቤተክርስቲያን እንደችቦ እየነደደች ቢሆንም ደግሞ እንደነዚህ አይነት አስደሳች ዜናዎችም አሉ። አዲስ አበባ ላይም እንደዚሁ ኪዳነ ምሕረት እየተመረቀች ትገኛለች እና እግዚአብሔር አምላክ የተመሰገነ። ይህን ሁለት ወር እንግዲህ ቤተክርስቲያኖቻችን እየተመረቁ ይገኛሉ በስፋት ማለት ነው። እግዚአብሔር አምላክ ክብሩን ሁሉ ይሰር ለማለት ፈልጋለሁ። እስቲ ወደ ቀጣይ ቪዲዮ እንለፍ። ደብረ ብርሃን ወይንዬ ተክለ ሃይማኖት ላይ ምን ተፈጠረ? እስቲ ወደ ቪዲዮ

የኢየሱስ ተክለ ሃይማኖትን በደመቀ ሁኔታ ከደብረ ብርሃን ናታኒም ወጣቶች ጋር በደመቀ ሁኔታ አክብረናል። እግዚአብሔር የተመሰገነ ይሁን። ታቦቱን በሰላም ወጥቶ በሰላም ገብታል ማለት ነው። ደስ የሚል ቆይታ ነበረን በደብረ ብርሃን። እንግዲህ እንደዚህ አይነት ቪዲዮዎችን በስፋት መመልከት የምፈልጉ ከሆነ ሌላ የብሎግ አካውንት መክፈት ይቻላል ማለት ነው እነ ቅዱስ ላሊበላ እነ ጊሸን ማርያምን፣ እነ ቁልቢ ገብርኤል፣ ሐዋሳ ገብርኤል፣ እነ ብልበላ ጊዮርጊስን የተለያዩ ገዳማትን አድባራትን ማየት የምፈልጉ የተዋህዶ ልጆች ብሎግ እያላችሁ ኮመንት ላይ ጻፉ። የብሎግ አካውንት ከፍተን እንግዲህ እዛ ላይ የምንለቅላችሁ ይሆናል። የኛም ግዴታ ነው። እናንተ ማስደሰት የምፈልጉ ሰዎች ካላችሁ ብሎግ ብሎግ ብሎግ እያላችሁ ጻፉ። በቀጣይ ሌላ አካውንት ተከፍቶ ይመጣል። የምፈልጉ ከሆነ ማለት ነው። ወደ ቀጣይ መረጃ አልፋለሁ። ፈለጋት አትናቴዎስ ያስተላለፈው መልእክት አለ እስቲ ወደ ቪዲዮ በብዙ ልጆች ሰጥቼ ነበረ ያው ሁላችሁም ታውቋቸዋላችሁ በነ ሄኒ የመርኬ በነ ቤላ በየካጀማ በነ ቤታዩ በነ ኪዱ በነ ጃኒ በነ ፊዮና በጣም ብዙ እዚህ ቲክታክ ፕላትፎርም ላይ ቀረብ ብለው ወደኛ ያሉበትም አለማዊ የሆነ የቲክታክ ፕላትፎርም ኢንተርቴይን የሚያደርጉበትን ማለት ነው ያንን ይዘት ሳይለቁ ወደኛ ቀረብ ብለው መንፈሳዊ የሆነ ትምህርትን ሲከታተሉ ከነበሩ ልጆች ጋር ተያይዞ እንደው በተደጋጋሚ ትችት ሲቀርቡ ተመልክቻለሁ። አሁን ለቤላ እንደው መጽሐፍ ቅዱስ ሰጥቶ ፎቶ መነሳቱ ብቻ ምንድነው ጥቅሙ? እንደው ባሰጡት ባታቀርቡት አይሻልም ወይ? ወይ ደግሞ ከተመለሰ በደንብ ተመልሶ በቃ ተመልሻለሁ ቤላ አይሻልም ወይ? እነ ቤታዮን ጋር ልክ እንደዛው ዛሬ ዘምረው ነገ ደግሞ ሌላ ነገር ይናገራሉ። እነ ኪዱም ልክ እንደዛው እነ ጃኒ እነ ፊዮናንም የጸሎት መጽሐፍ ነጠላልብሳቸው ከዛ በኋላ በቃ ይጨፍራሉ ምናምን፣ እና ሌሎችም እነ ሄኔ መልኬም በጣም ብዙ በጣም ብዙ እህት ወንድሞች ስማቸው ተነስቶ ነበረ እና ቪዲዮዎችን ተመለከትኩኝ። ያን ቪዲዮ በእርግጥ የሰሩት ለቤተ ክርስቲያናቸው ቀናይ የሆኑ ኦርቶዶክሳዊ እህት ወንድሞች ስለሆኑ በነዛ ኦርቶዶክሳዊ እህት ወንድሞች ላይ ደግሞ ቪዲዮ መስራቱ አስፈላጊ አይደለም። በቻልኩት አቅም ግን ለሁላችሁ እንድትረዱ ያክል ይህን ለማለት ከባው ምናልባት እንግዲህ ላይቭ ሪከርድ ሲደረግ የሚደርሳችሁ ከሆነ፣ ያው መልዕክቱ ደርሷችሁ ሀሳቡን እንደምትረዱት ተስፋ አደርጋለሁ። እንግዲህ ብዙ ኢአማንያን የዚህ ቅዱስ ቤተክርስቲያን ተከታይ አልነበሩ። በእነዚህ አይነት ሶሻል ሚዲያ እንግዲህ እነ ፈለገ አትናቴዎስ እነ አኪ እንግዲህ ያስተማራቸው ነልደተቃት ብዙ ኦርቶዶክስያን እየተመለሱ ይገኛሉ። እግዚአብሔር አምላክ የተመሰገነ። እንግዲህ ቲክቶክ ላይ በሌላ በአለማዊ ስራ መታወቋቸው እነዚህ ወንድሞች ሴቶችን እንግዲህ ከፈለገ አትናቴዎስ ጋር እየተገናኙ መጽሐፍ ቅዱስንም እያነበቡ ይገኛሉና እግዚአብሔር አምላክ የተመሰገነ። ሶሻል ሚዲያ ለመጥፎ ነገር ብዙ ሰዎች ቢጠቀሙትም እንደዚህ ደግሞ ለጥሩ ዓላማም የሚጠቀሙት ወንድሞች አሉና እግዚአብሔር አምላክ በእድሜ በጤና ይጠብቃቸው ለማለት ፈልጋለሁ። የመጨረሻ መረጃችን የሚሆነው ነው ቴዶ ዘሩ ፋይል እንግዲህ ጥብቅ የሚባል መረጃን አስተላልፏል። እስቲ ወደ ቪዲዮ። መምህር ታደሰው የልብ ታማሚ አልሳሶለትም፣ አልራሩለት። ከምንም በላይ ከልጅነት እስከ እውቀቱ እስካሁን ያለው የእድሜው ጊዜ ድረስ በቅንነትና በታላቅ ተጋርዶ ስለአገልግሎት ቤተክርስቲያን ሲሉ ጥቂት እንኳን አላፈቀሩት ይልቁኑ ከመንግስት የተሰጣቸውን የፖለቲካና የዘር ዓላማ ለማስፈጸም የተደራጁ ሰዎች በጭካኔ ጥግ በሆነ ጭካኔ ሁከትና ብጥብጥ በመፍጠር ብለው ታላቁ ታዴን ወስደው አሳስረውታል። እንፍታ ቢል እንኳ አሳሪው አካል በፍጹም አትቱ ብሎ አሳሳሪው አካል መመሪያ ሰጥቶ በጣም እጅግ በጣም ነው የሚያሳፍነው። ቅድስት ቤተ ክርስቲያናችን ከመቼውም ጊዜ በላይ የተለየ ፈተና ውስጥ የገባችበት ጊዜ ቢኖር አሁን ነው። ሁላችን የተዋህዶ ልጆች ለቅድስት ቤተ ክርስቲያናችን በመጸለይ እንደ ታዴ ላሉ ታላላቅ አገልጋዮቻችን በልዩ ፍቅር ከጎናቸው ልንቆም ያስፈልጋል ብዬ አስባለሁ። ቅድስት ቤተ ክርስቲያን ሆይ ብንረሳሽ ጠኛችን ተርሳ። ቪዲዮ እንደተመለከታችሁ በየጊዜው መምህራኖቻችን እንግዲህ የኦርቶዶክስ መንፈሳዊ ተቀባዮች የዚህ ገፈት ቀማሽ ናቸው ማለት ነው። ቴዶሮ ፊልም ከሀገር ሳይወጣ በፊት የዚህ ገፈት ቀማሽ ነበር እና ባሮካንድ ምስክር ናቸውና ብዙ ኦርቶዶክሳውያኖች እንግዲህ ማተብ በማሰራቸው ወንጀለኝነት እየሆነባቸው እየታሰሩ ይገኛሉ። እና እግዚአብሔር አምላክ ይሁንም ልቦና ይሊላ ልቦና ይከፈተው መድኃኒዓለም ልቦና ይከፈት ለማለት ፈልጋለሁ። እንግዲህ በቀጣይ ወታና አዳዲስ መረጃ እስከምንገናኝ ድረስ እንደደረሰ ሰላም ቆዩልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ደግሞ ታኔ ይጫናችሁ አበረታቱ ለማለት ፈልጋለሁ። ብሎግ የሚለውን ሐሳብ አስቡበት። ብሎግ የሚፈልጉ ሰዎች ብሎግ ብሎግ ብሎግ ያላችሁ ጻፉ። በቀጣይ ቪዲዮ እንግዲህ በቀጣይ በተለያዩ ቪዲዮዎች በሌላ አካውንት እንግዲህ የተለያዩ ብሎጎችን ይዘንላችሁ እንመጣለን። ኮመንት ላይ በሚጽፉብን ገዳማት አድባራት እየሄድን ቦታው ድረስ እናስተላልፍላችኋለን። እወዳችኋለሁ። ሰላም ቆዩ።